ይመረሻሉ የውስጥ ና የወስጥ አይሰራም። ክችል እያጠቁ ስለሆነ አሞኩሽ አሁን ድምፅሽን ድምፅሽ አዲስ በቀደምም ስታወሪኝ ገባሽ። አሁንም እኮ ብር እየለቀም ነው እዚህ ጋር እንዳለ ለዛ ነው። ባለፈው በዛ ምክንያት ተሰብስበን ነው እና እህተ አማቶች ይሆን ነው አብሮሽ ድንገት አደለ እንትር ያለው የመጣው። እሱ ደግሞ ድንገት ለመኪና ብር ጨርሶ ነበር የቤት ኪራይ ምናምን ታጨለሽ አዲስ አበባ ኑሮ አሁን እራሱ አንድ አስራ አምስት ሺ ምናምን ብር አስገብታ ደረሰኝ የለኪበት እያወራሁት ነው እና አሁንም እኮ እየለቀመ ነው በጣም ችግር ላይ ናቸው ቢሮ ላይ እንደምታያቸው ደስተኛ አሁን ማመን አለብህ እኔ ቆሜ ነው የምታየ እዚህ ውስጥ ማለት ነው ፍራንክ ነው ይሄኛውን እንዲሁም ናቸውን ልብሶች ጃኬቶች እና እነሩታ አይም የለበሱትን ልብስ ያሰሩልን አምስት ቶቻችን ናቸው። እንግዲህ እነሱም ደግሞ እነማን ናቸው ካልከኝ፣ ያው ዜድ ሰአዳ፣ በላይነሽ፣ መሬም እና እንዲሁም ሀያት ናቸው። ይህን ስራ ደግሞ በዋናነት እየመራች የነበረችው ሀያት ነች። እንግዲህ እነዚህ አምስት ቶቻችን ናቸው። ይሄኛውን እና እኛን የለበስ ነው ሁላችን የለበስ ነው ልብስ ያሰራችላችሁ ስማቸውን ለመጣራቸው ደስ ይላ ነበር። ዚህም ሰዋዳ፣ በላይነሽ፣ መሪምና ሀያት። እኔም ማላቃችሁ እናንተ የምታቆኝ በጣም በጣም በጣም በጣም ነው ምላችሁ ከልብ እናመሰግናለን ማለት ነው። በማን ነው? በአብርሃም እና በሩታ ነው እንጂ በአብርሃም ብዬ አይደለም። ትዳሬን ያጣሁት አራት አመት ትዳሬን ያጣሁት በአብርሃም እና በሩታ ብዬ ነው። ዛሬ ላይ መታችሁ እኔ ስትናገሩት እየተናደድኩ ነው ሁሉን ነገር እየተናገርኩ ወይ ሁሉ ነገር እያደረግኩ ያለሁት ምክንያቱም እኔ ያለፍኩበትን ሶስት ወር አራት መሩ ሙሉ እጃዛ የተቀመጥኩት በአብርሃምና በሩታ የተነሳ ነው። ይሄ ሁሉ ቤተሰቦቼ እስከ ራሴ ሲዘቀዘቅ የነበረ ለአብርሃም ብዬ አልነበረ ምሮታ አብሬሽ ብዬ ነበረ ገባ በእጅ እንኳን ሳይኖረች ከሰው በታች እንዳይሆኑ ብዬ

ዜድ በቃ እንዳታልቅ፣ በማርያም በማርያም ይሸሻለሁ። በቃ ዜድ በቃ ለምን እንደሆነ ተውለምን ሚት እንዳላደረጉ ታውቃላቸው። የዜድ ህመም የሩቴ ደጋፊ እንዲሰሙ ስላሁ ገልቶ ከሚኬድ ተቀብሎ አላውቅም አላየሁም ከሚል ከሀዲሰው ፈጣሪ የጠበቃችሁ መረጃ እያለ ራስ ወጥቶ ቪዲዮ የሰራበት መረጃ እያለ እኔ አላውቅም አልበላሁም አልተቀበልኩም ይባላል እንዴ? መረጃ ኮ ደደቦች አይደለንም እኮ እንዳንተ በጎች ማለት ነው። እንዳንተ በጎች መሀይሞች አይደለንም። እንዳንተ በጎች ደደቦች አይደለንም። እንዳንተ በጎች የነገው ህልማችንን የምንረሳ አይደለንም። ገባ አይደለ? ሁሉ ነገር አገናዝበን እናቃለን። ትላንትና ምን በመረጃ ይኸው መረጃው መረጃው ይኸው በግሩፓቶ ማለት ጥቁሬ ማንም ስሞች፣ ወይዘሮ ትጅ ተብዬዋ ያንተ ቀኝ እጅ ማለት ነው። አዳምጡ። ይሄ የአብሬሽ እና የሩታ የሚባሉት የቡታ ጅራ ዩቱበሮች የመዲያም ቅመም ሙልጭ አድርገው ነው የሚበሉት። ሙልጭ አድርገው ነጭ ነጭ ነው የምነግራቸው ማለት ነው። ግሩፕ አላቸው። እሱ ግን ምንድን ነው ያለው? አንድ መዲያም ቅመም ለእኔ ምንም ነገር አለ ጀዋል አይፎን ራሱ እሱ ገዝቶ አደለም የሚይዘው። የመዲያም ቅመም ልች የምትሰጠው ማለት የነገውን እንትኗን የረሳች የነገው ህልሟን የረሳች የመዲያም ቅመም ጠባን እንዴን አይነት አደለም እንዴ ራሱ ወጥቶ አመሰግናለሁ፣ እኔም ማላቃቸው እናንተ የምታቆይ ብለህ እየተናገርክ በቪዲዮ እየሰራህ፣ እንዴ ስንት ነገር ያደረጉልህ ሶፋው አልቀረ፣ ቲቪው አልቀረ። አንተን እኮ በቁመት ይበልጣል የተገዛልህ ቲቪ ማለት ነው። አዲስ አበባ ስትገባ የቤት ኪራዋል አሁን ድረስ አሁን አንተ በሚሊዮን ይከፈልሃል። አሁን ድረስ እኮ ለእናንተ የሚያደርጉት ነገር የለም ልብስ ብትሉ አይፎን ብትሉ የቤት ኪራው ብትሉ። እንደናንተ እየተገፈገፉ ምንድን ነው አላማቸውን እኮርት አድርገዋል፣ በእናንተ ምክንያት ማለት ነው። እኔ የምላችሁ በሰላም ነው፣ ግን አላማቸውን የረሳችሁት ማለት በሰላም ነው። ለእንደው በሰላም ነው፣ ግን ቅመሞችን በጎቹ ማለት ነው። በሰላም ነው፣ ግን የነካችሁ ነገር አለ አበስ ያደርጋችሁ ነገር አለ። እንዴ እውነቴን እኮ ነው። ግር የሚለኛል አንዳንዱ የሳስበው ማለት ነው። እና ይሄውና መረጃው የመዳን ቅመሞችን ብር አልበላሁም ምናምን። ይሄ አያዋጣም አያዋጣም ማለት ነው። ሁሉንም ዘክዝኬ እንዳላዋጣው ማለት ነው። ሌላም መረጃ አለ በይዘ ወይ ማለት ነው። እና የመዳም ቅመምን አብሬሽ እና ሮታ አድርጎ ነው ከመጀመሪያው እስከ መጨረሻው ድረስ። እንዴ ምንድን ነው? ምን ሆናቸዋል? እውነት ነው የበላ በቃ እንደዛ ነገር ማለት ነው እና መረጃ አምጡ ምናምን ሳታው ደግሞ መጀመሪያ የሆነ ቪዲዮ ትሰራ ነበረ። ሰው ረዳው ምናምን እያልክ ዘመዶችን ነው እኔ እየነገርኳችሁ እኮ ነው። የራሱን ቤተሰብ የራሱን ዘመዶች ነው እዛ ጋ የቅመሞችን ብር እየሰበሰበ ሲረዳ የነበረው። አንድ ደሃ ዘመዱ ያልሆነ ሰው እኔ ሲረዳ አላየውም። ባይዘወይ ማለት ነው። የለም አሁን በተለይ አሁን ብር በብዛት የዛኔ ለሰው ለቅመሞች መግባቢያ አይደለ እንደዛ ሲያደርግ ነበር፣ የራሱን ዘመዶች ማለት ነው። አሁን ላይ ግን ብዙ ብር ትቀበላላችሁ፣ በሚሊዮን የሚቆጠር ብር እየተቀበላችሁ አንድ ደሃ እንኳ ስታበሉ ስታጠጡ ምናምን እናቀም ለመዲያም ቀም አረብ ሀገር ላለች የመዲያም ቀም ተቸግረ አርዱኝ ስትል ከሀቢባ ስትገባ ዝወር ብለ እንኳ አታይም። ሶ እንደዛ ናችሁ እናንተ ማለት ነው እንጂ ረርተን ምናምን እያላቸው አታጭበረው። ያው መረጃው ግሩፕ የሚሰበሰብበት ቲቪው እየተላከበት የተላከበት እኔም አላቃችሁ እናንተ የምታቆኝ ሞት ይሻላል። እኔም አላቃችሁ እናንተ የምታቆኝ ተብዬ ስጦት አልሰጥም። ገባችሁ አለ ሞት ይሻላል። ሞታችኋልና አሁን ተካዳችሁ፣ በቃ ተካዳችሁ። ለዛ እኮ ነው የመዳም ቅመሞች ማንም አይረዳሽም፣ አይረዳሽም፣ ራስሽን ሁኚ ጠንክሪ የምለው ማለት ነው ግን አይገባችሁም። እናንተ ማለት ይሄ መረጃውን ይጄላችሁ ቁጭ አርኩ በቃ። እና ምን ነበረ ደግሞ ሌላ ምን? እና እኛ ስናወራ በመረጃ ነው። ዝም ብለን አንቀደድ፣ ምን እንዳንተ ማለት ነው። አንተ ግን ምን ቢሆን ውሸት ነው የምትሰራው። ምን ጊዜም ውሸት ስራችሁ፣ ውሸት ትዳራችሁ፣ ውሸት ሰርቡ፣ የውሸት ሁለ ነገር የውሸት፣ የውሸት። እና እኛ ደግሞ መረጃ ይዘን ለእውነት ነው የምንቆመው ማለት ነው። እኔ እዚህ ሚዲያ ላይ እስካለሁ ድረስ የሚዲያም ቆመም የሚበድል ዩቱበር ካለ ጋፈጣለሁ። እውነቴንም አታውም እንዴ ዜድ ዜድ አታውም እንዴ ለእነሱ ብላ የዘጠኝ ወር ደሞዝ እኮ ራሱ ለእነሱ መሰለኝ የላከችው፣ እንደዚያ ነው ያለችው። ሶስት ወር ደሞዝ ብቻ ነው የተጠቀመችው። የዘጠኝ ወር ደሞዝ የለም ለማን ለእነሱ ልክ ዝም ብላ ምን ሸጠር ከአራት ዓመት ደሯ እኮ ነው ከአራት ዓመት ደሯ እኮ የተፈናቀለችው ማለት ነው በማን ምክንያት በእናንተ ምክንያት ዜድ የአራት ዓመት ትዳሬን ያፈረስኩት በእነሱ ምክንያት ነው ብላለች። ማንም ብዬ አብረሽ ውርታም ብያለች። አያቸው አደለ በእናንተ ምክንያት የመዳም ቅሞች ህይወት እየተበላሸ ነው። እናንተ ግን ሀገርም ዘና ትላላችሁ። የውሸት ሀያ ደቂቃ ቪዲዮ ምናምን ትሰሩና፣ መቼም እውነት ነው የምንሰራው አትሉኝም። ይችለኛል አላላ ይቅጣል ለቆለኝ አለ እና እናንተ የሀያ ደቂቃ ቪዲዮ የውሸት ትሰራላቸው ከዛም በኋላ ዘናፈታት ትላላችሁ የሚዲያም ቅመም ትቃጠላለች። እናንተ በሰራው ውሸት ቪዲዮ ማለት ነው። ቢያንስ ጥሩ ነገር ስሩ። እኔ እኮ ከእነሱ ችግር የለብኝም። እኔ እንዲያድጉ ነው የምፈልገው፣ እንዲወድቁ አልፈልግም አልፈልግም ኔቨር። ምንድ ነው ግን እስኪ እውነት ስሩ። ሁልጊዜ ውሸት የሚዲያም ቅመሞችን ገንዘብ አትብሉ። በቃ ይህ እኮ ነው፣ ገንዘባቸውን አትብሉ። የሚዲያም ቅመምን የቀረበ የተጠጋ ሰው ሊበላት እንጂ ሊያበላት አይደለም፣ ሊጠቀምባት እንጂ ሊጠቅማት አይደለም። በቃ አንደርስታንድ ያኔ ከገባችሁ ማለት የአንደርስታንድ ሚ በእንግሊዝኛው ማለት አንደርስታንድ አድርጉ። አሁን እንደዛ ነገር አሁ እና ሌላ ደግሞ ምን ልል ፈልጌ የነበረ ምን ነበረ? ትላንትና በሰራችሁ ቪዲዮ ማለት ነው መጣልኝ። ምንድን ነው ያልከው? ሩታየለኔ በመጀመሪያ ሚስቴ ናት፣ ከዛ ሁለት እጄ ናት። ምና ወይኔ አገላለጽ! ኦ ማይ ጋድ ወይኔ አገላለጽ! እናንተ ሁለት አመት አብራችሁ ስትባከሱ ከርማችሁ አሁን አዲስ አዲስ ያጫውታችኋል እንዴ? ኦ ማይ ጋድ ምንድን ነው እና በውሸት ነው የምትሰሩት በውሸት ስሩ አይ ዶንት ኬር ቢሆንም ግን የመዲያን ቆሞችን አታታሉ በቃ መረጃ እየወጣብህ ከሃዲ ሰው ፈጣሪ ይጠብቃችሁ በነገራችን ላይ በልቶ ከሚከዳ ወስዶ አላየሁም የሚል ተቀብሎ አላየሁም ከሚል ልክ እንደ አበጋዝ አይነቱ ሰው ፈጣሪ ይጠብቃችሁ በፈጣጣው በቃ ባለፈውን መጣ መረጃ እየወጣበት እኔ ያላቅም አልበላሁም የመዲያን ቆሞችን እያበላህ ሰው እኮ በልቶ ባመሰግን ምን አለበት? ነገራት እኮ ይቺ ሰው ብትወድቅ እንደማጠይቃት ነገር። ትናንትና ምንመሲ ሄዳችሁ ጠይቁ፣ ሆስፒታል ያሉ ምናምን፣ በግድ እያስገደዳቸው እሱ መጠይቅ አይፈልግም። ግን አሁን በግደታ ስለተያዘ ሂዶ ልጠይቅ ይችላል። ምክንያቱም እናንተ ስላላችሁት ማለት ነው እንጂ እሱ ፈልጎ ኢትዮጵያ፣ እኮ ብዙ የወደቁ ነበር እኮ፣ ብዙ ሻራ ላይ እየወደቁ እኮ አሉ። አንዲት ራሱ ማን የምትባለው በላይነች ምናም የምትባለው ራሱ ኢትዮጵያ የሱ ደጋፊ ለሱ እዚህ ጋር ስሟ የተጠራ ማለት ነው። እሷ በብዛት ደግሞ ሙስሊሞች ናቸው ብር የሚልኩት እዚህ ጋር ይመተው የሚሳደቡት የሚያጨበጭቡት ፎቶቸውን ለጥፎ የሚዞሩት በብዛት ሙስሊሞች ናቸው። ተመልከቱ እንግዲህ የወሎ ልጆች ማለት ነው ደደቦች። እኛን አታሰድቡን፣ እኛ ከወሎ አለን እኮ ግን እንደናንተ ደደብ አይደለንም። እና እነሱ እሷን ራሱ አልጠየቃትም። ኢትዮጵያ ገብታ ይዳከረች ነው እንዴት ነሽ ብሎ አንድ ቀን እንኳ ጠይቋት አያውቅም። ሰው ዞር ብሎ አያየሽም ማለት ነው። ይህ ስሩ የሚሰሩት ውሸት ነው ከአሁን በኋላ እውነት ቢሰሩ ውሸት ነው የሚሰሩት። አንድ እውነት የላቸውም። ግን ምንድን ነው ከመዲያም ቀሞች ራቅ። የመዲያም ቀመም እንኳ አይፎን ብትል እንኳ ራሱ አይፎን ገዝታ እንኳ አብሬሽ አይፎን ብትልህ እኔ አልፈልግ ከፈለግ ሽጩ ከፈለግሽ ሽለ ወንድሚ ስጩ ለእናት ሽለእናት ስጩ ከፈለግ አይመለከተኝም አልፈልግም። እኔ እኔ ለእናንተ አይፎን መግዛት የሚችል ሰውነኝ እንጂ እናንተ ለእኔ አይፎን የምትገዙልኝ አይደለሁም። በቃ እኔ ላይክ ሼር ሰብስክራይብ ኮሜንት ካደረጋችሁ ካበረታታችሁ ቪዲዮን ካዘዋወራችሁ ልኝ በቂ ነው ኢነፍ በቃ ይበቃኛል፣ በላቸው። ገባህ አይደለም እና ይሄ ነው። እነሱ እንካ ሲሉ መቀበል የለብን በቃ የምትቀበለው ብር እንዴ? በቃ እንዴ? ምንድን ነው እሷ እኮ ምንም የላት እኮ ለአንተ እኮ ስንት እየለፋች እኮ ነው እሷ ብሩን የምታመጣው። አንተ በሀያ ደቂቃ ውሸት እኮ ነው ብዙ ሚሊዮን የምዝቀው ማለት ነው በሀያ ደቂቃ ውሸት። እሷ ግን አንድ ወር ሙሉ ለፍተ የምታገኛትን እኮነ የምትሰጥህ ሰው። እዘንላቸው። እኔ ከእናንተ ጋር ምንም ችግር የለም ግን የመዳም ቅመሞችን አትብሏቸው። በይህ የመዳም ቅመሞች እስኪ አትደምቁሩ፣ በእናታችሁ በቃ ለሀብታም አታሸርግዱ። ራስሽን ሁኚ፣ ለራስሽ ስሪ። ሁላችሁም በጎቹን ነው ሁላችሁንም አይደለም በጎቹ ማለት ነው። ለራሳቸው እስኪ ስሩ፣ እወቁ፣ የሚጠቅማችሁን እወቁ። አፈር ብሎና ማለት ነው። ኧረ እንደው እናንተስ እንደው እናንተንማ እንደው ወይ ይዞ ነበር አስሮ ነበር። እንደው ምልበል። በቃ መረጃው እንግዲህ እዚህ ጋር የመዲያም ቅመም ሙልጭ አድርገው በልተዋታል። አሁንም እየበሏት ነው። ሰርጉ ራሱ እነሱ ናቸው ያሰረጉት። ሰው አላየሁም አልሰማሁም የሚባል ነገር የለም፣ መረጃ ከኛ ጋር እያለ። አሁን ራሱ ግሩፕ አለ። አሁን ራሱ የሚሰባሰብበት ግሩፕ አለ። ጋር ማን ነው የምትሸውደው? እኛ እኮ ሁሉንም ነገር እናውቃለን ከመጀመሪያው ስትመጣ እስካሁን ድረስ ማለት ነው። የመዲያም ቅመምን አብረሽ እናሩታ አድርገው ነው የበሏቸው። ነጭ ነጭ ማለት ነው። በደንብ አድርጋችሁ የበላችኋቸው አይፎን አልቀረ፣ ልብስ አልቀረ፣ ቤት ኪራይ አልቀረ፣ ሶፋ አልቀረ፣ ልብሱ አልቀረ፣ ቲቪው አልቀረ፣ ሙሉ ተላጀ፣ ፍሪጅ አልቀረ። ሙሉ ነጭ አድርጋችሁ የበላችሁት በልታችሁታል፣ በልታችኋቸዋል የመድያም ቅመሞችን። አው ዝሮህ ነገጧ ወደ አትጠይቃት ማለት ነው። ሆዳም ሰርታት በላም እንዴ፣ እየዋሸህን ቢላ ራስሽ ራስ ህን ችለህ እየዋሸህ ብላ። መቼም ውሸት አምናችሁ ማለት ነው። ግን የመድያም ቅመሞች ራቅ፣ በቃ ከመድያም ቅመም ራቅ፣ በቃ አ ራቅ፣ በቃ እንዴ የመዳም ቃን ብዙ ሞኞች ጅሎች አሉ፣ ምንም ማያውቁ። ስለዚህ ከነሱ ራቅ በቃ።